መ መጣ አላልኩሽም? ስንት ጊዜ ነው የምነግርሽ? እስኪ ቆይ ልትጠይቅሽ ማነው እንደዚህ ቀይዞሽ? አንቺ ነሽ የጋሽ መውጫና መግቢያ ሰዓት የምትወሰኝለት? እናንተ ምንድን ነው የምታደርጉት እዚህ? ሃ የፈለክ እንደሆነ ታዲያ አንገቷ ጠጣው። ሲጀመር እዚህ ኩሽና ውስጥ አትግባ ብዬሽ ስንት ጊዜ ነው ያስጠነቀኩት? ብለው ምን አይነት ሴታ ሴት ነው እዚ ሃያ አራት ሰዓት ኩሽና ውስጥ መልከስከስ አይሰለችሽም? ኦ አጀሪት፣ ምግብ አልደረሰም እንዴ ነው ወይስ እኔ መጥቼ ላቀራርብልሽ? ኧረ ደርሷል እቴ፣ ጋሼ እኮ አልገቡም። ይሄን ምን አልሽ አንቺ? አንቺ ነሽ ጋሼ መውጫና መግቢያ ሰዓት የምትወሰኝለት? ትሰሚያለሽ? ይኸውልሽ ከልጄና ከባሌ ራስ ረጅሽ ነገሮች እስታስተካከል ብዬ ነው እንጂ እያንዳንዷን ነገር የምታደርጋትን ነገር አውቃለሁ፣ አንቺ ሊክስክስ ወራዳ። ይኸውልሽ በምን ህይወቴን አጣሁ እንዳትይ፣ ስነ ስርዓት አድርገሽ ነ ካለ በለዚያ፣ ይኸውልሽ እደረግምሻለሁ። በህይወት ነ ስለ ብለሽ አቀራል ምን ትመስላለች እቺ ቆዳ ይሄን ዳጊ በቃ እባክህ ተወኝ። የኛ ነገር መቆም አለበት። ምን አለችሽ? ምን አድርገሽ መታችሽ? ነ ይገርኝ፣ አያል መታች። የአንተናት ጥሩ ሰው ናት፣ ግን በቃ እኔ እናንተ ነገር መቀጠል አይችልም። እኔ ልዑል ያፈቀርኩት ገረድ ነኝ። ምንም ያህል ቡድም ባፈቅረም መጨረሻችን ይታወቃል። መቼም ቢሆን ልዑል ገረድን አግብቶ አያውቅም። ስለዚህ በቃ ይብቃን፣ ይበቃናል፣ ይቅርብ

ደሞ ደሞ ደሞ ደሞ እስኪ ንገሪኝ። እስኪ ያላስረዳሽኝ ነገር ከባለቤት ጋር ምን አስለከተሽው ነው እንደዚህ ላንቺ መቆርቆር የጀመረው? ልትነግረኝ ልትቻለሽ? ልታስረጅ ልትቻለሽ? ምንም አይደለም ጋሺ ጥሩ ሰው ስለሆነ ነው። እኔ መጥፎ እኔ ደነዝ ካርት። ጋሽ ጥሩ ሰው ናቸው ትላለች እንዴ አመዳ እና እኔ ክፉ ነኝ እንዴ? ምን ሆነች ነው ዋና? ምንም አልወንኩም ጋሽ፣ ምንም አልወንኩም ትለኛለች እንዴ? እያየውሽ እያለቀስሽ ምን ሆኝ? ሰው ቤተሰቦች ናፍቀውኝ። አይዞሽ፣ እሱማ ያለ እኮ ነው። እኔም ከሀገር ቤት ስመጣ ልጅ እያለው ለመልመድ በጣም ተቸግሬ ነበር። ይሄ ቤተሰብ ጉዳይ አይደለ። አይዞሽ፣ አዎ ልክ ነው። ወጥቃሽ ታዲያ ጠንከር ማለት ነው ያለብሽ። ደግሞ እኛስ ቤተሰቦች አይደለን እንዴ? አይዞሽ በይ። እንቺ ስልክ ደውይላቸው። አይዞሽ እሺ። መታል እንዴ? ምን ባክሽ? እች ልጅ ስታለቅስ አላየሽው? ምን ነው ምን ሆነች? ቤተሰቦቼ ናፈቁኝ ብላ በጣም እያለቀሰች ነበር። እንዴት አንጀቴን እንደበላች የእንጀራ ጉዳይ ሆነ እንጂ፣ እችን የመሰለች ልጅ እኮ ከቤተሰብ መለየት አልነበረባት ወይ። አዎ እውነት ነው። እስኪ ይሄ ድግባ እናረፍ በል። አይቻት ልምጣ። እሺ። ግን አንቺ ምን አባሽ ነሽ ነው እንደዚህ የምታኝ? ምንን ተነካው ብለሽ ነው? ጥጋ ብለዋል። እንደዚህ የሚያልግሽ ምንሽ ተለካ

አንቺ ቆይ ያምሻል እንዴ? እኔ እዚህ ጋር ምን እያደረግኩኝ ነው? ምግብ እየበላሁ ምግብና አዋራ ደግሞ አንድ ላይ የሚሄድ ነገር አይደለም። ገባሽ አይደለም። እኔ እኮ መጀመሪያውኑም ደደብ ብዬ መጠራሽ በምክንያት ነበር፣ ግን ዲስማሽ ደደብ ትሆኛለሽ ብዬ ያጠበኩም ነበር። ቆይ ያምሻል ማሰባችን ከረፈፍ ስታስጠላው፣ ምን እያርግሽ ነው? ቆይ ሻንች ማነው እንደዚህ ያዞሻለች? ምግብ የተበላበት እስከሆን አልተነሳ እስኪ ቆይ ልጠይቅሽ ማነው፣ እንደዚህ ቀይዞሻለሽ? አንቺ ምንድን ነው ጥጋብሽ? እንደዚህ ይሄን ያክል ውጥር ያደረገሽ ንገሪኛ። አግ ተላቀልቀላብለሽ ምንድን ነው ችግርሽ? ምንድን ነው? ምን አገባሁ? ይመለከኛል። አትነኪያትም! አንተ ምን አገባህ? ዞር በልልኝ። አዎ አትነኪያትም። እኔ እንገለሽ መቼ ሆነው የምትነኪያት?

ሰማው እንደውም፣ ከዚህ በኋላ እዚህ ቤት አልቀመጠም፣ እሄዳለሁ። ጥርክበል፣ አሁን ነው ማውጣት ይችላል። ልብሱን ጥቅልል አርገን ይውጣ፣ አሁን ነው። ምንድነው የተፈጠረው? ነገሩኝ እንጂ እባክህን፣ አጨገርብን እባክህን፣ እንደዚያ አታድርግ አባዬ አ እባክህን እባክህን፣ ይቅርታ ከሆነ እንዴት እንደዚህ አድርግ፣ ትዳርህን ትበጥናል። እባክህን ይቅር በለው ክፍያ፣ እባክህን። ጨርሻለሁ። ቤቴን ለቃችሁ ውጡ። ምን ይሄ ቃል ለእኔ ምን ያክል ልቤ እንደሚሰብረው ታውቂ። ዛሬ እኔ ለአንቺ ባለ መሆን የበቃሁት እናቴ በየሰው ቤቱ ሰርታ ለአቧን አን ጠፍጥፋ ገረድ አሽከር እየተባለች አፈር ደች በልታ ለአቧን አን ጠፍጥፋ ነው ያሳድገች። ዛሬ አንቺ ገረድ ያሳድገው ሰው እያኖረሽ ገረድ ትንቅ ያለሽ ከድህነት ወጥተሽ ድሃ ትንቅ ያለሽ። እባክህን አባዬ፣ ቆይ እኛ ከአንተ ውጭ ማን አለን አባዬ? እባክህን፣ በቃ የአሁኑ ብቻ ይቅርታ አድርግልን። ካሁን በኋላ ማይም ብትሆን አታጠፋም። እባክህን ውዴ፣ እንዴት እንደሞወዱ ታውቃላለን። እባክህ እባክህ። በቃሽ፣ በቃሽ። ዛሬ የሰደብሽው ሀናን አይደለም፣ እኔን፣ ማንነቴን፣ የልጅነት ማንነቴን፣ እናቴን ነው የሰደብሽው። በቃሽ እባክህን፣ ይቅርታ አድርግላችሁ። ዝም በሉ እናንተም። ወደዛ ገነት ውጭልኝ። እምቢ ካልሽ ፖሊስ ጠርቼ ነው የማስወጣሽ። ውጭልኝ። ጀብናበሎ የፍቅር ሀገር ከተገኘማ